ሰላምና ጤና በያላችሁበት ይሁን። ክቡራትና ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። አርዕስተ ዜናዎቹን በማስቀደም እንጀምራለን። የኩፍኝ ክትባት ለሕፃናት ጤናማ ዕድገት ወሳኝ በመሆኑ ወላጆች ልጆቻቸውን ሊያስከትቡ እንደሚገባ ተጠቆመ። ለ2017 የአረንጓዴ አሻራ መርሃ ግብር አስፈላጊው ቅድመ ዝግጅት እየተደረገ መሆኑን የጊቤ ወረዳ ግብርና ጽህፈት ቤት አስታወቀ። አምራች ኢንዱስትሪዎች ተኪ ምርቶችን በማምረት ረገድ የውጭ ምንዛሬ በማስገኘትና በማስቀረት ረገድ የሚኖራቸው እገዛ ከፍተኛ መሆኑ ተገለጸ። ከውጭ የአሜሪካው ፕሬዚዳንት በሶሪያ ላይ ተጥሎ የቆየውን ማዕቀብ ሙሉ ለሙሉ ለማንሳት ቃል ገቡ። ወደ ዝርዝር ዜናዎች እናልፋለን። ከዜናዎቹ ጋር ዘሪቶ ኤልያስ ነኝ። የኩፍኝ ክትባት ለህፃናት ጤናማ እድገት ወሳኝ በመሆኑ ወላጆች ልጆቻቸውን ሊያስከትቡ እንደሚገባ ተጠቆመ። የሀዲያ ዞን ጤና መምሪያ የተቀናጀ የኩፍኝ በሽታ መከላከል ክትባት ዘመቻ ማስጀመሪያ መርሃ ግብር በአንሌሞ ወረዳ በዱለኒቾ ቤሌላ ጤና ኬላ በይፋ አስጀምሯል። ለምለም ዩኤል የሀዲያ ዞን ጤና መምሪያ የተቀናጀ የኩፍኝ በሽታ መከላከል ክትባት ዘመቻ ማስጀመሪያ መርሃ ግብር በአንሌሞ ወረዳ በዱለንቾ በሌላ ቀበሌ ጤና ኬላ በይፋ አስጀምሯል። በማስጀመሪያው መርሃ ግብር የተገኙት የማዕከላዊ ኢትዮጵያ ክልል ጤና ቢሮ የኤችአይቪ ኤድስ መከላከልና መቆጣጠር ዋና ዳይሬክተርና የቢሮ ኃላፊ ተወካይ አቶ አለማየሁ ጌታቸው በይፋ የተጀመረው የክትባት ዘመቻ የተቀናጀ የጤና አገልግሎት ለህብረተሰቡ ተደራሽ ለማድረግ መሆኑን ተናግረዋል። ከዚህ ውስጥም አንዱ የኩፍኝ በሽታ መከላከል መሆኑ አንስተው የኩፍኝ በሽታ የተለያዩ አካባቢ አካባቢዎች እየተስፋፋ ያለና ህጻናትን የሚጎዳ መሆኑን ገልጸዋል። እዚህ ላይ የኩፍኝ በሽታን የመከላከል ስራን ብቻ ሳይሆን የተቀናጀ የጤና አገልግሎት ለህብረተሰቡ የምንሰጥበትን ቀን የምናበስርበት ነው። ከዛ ውስጥ አንዱ ትልቁ ነገር ቅድም በወንድሞቼ እንደተገለጸው የኩፍኝ በሽታን መከላከል ነው። የዚህ የኩፍኝ በሽታ በተለያዩ አካባቢዎች ላይ እየተስፋፋ ህጻናቶችን እየጎዳ ከመጉዳቱም አልፎ ደግሞ ወደ ሞት የሚወስድ ከባድ ተላላፊ የሆነ በሽታ ነው። ስለዚህ ቁጥር አንድ የምንሰጠው የኩፍኝ መከላከያ ክትባት ቅድም እንደተነገረው እድሜያቸው ከዘጠኝ እስከ አምሳ ዘጠኝ ወራት የሚሆነው ለኩፍኝ ነው። እኛ ግን የምንሰራው እድሜው ህጻናት ከዜሮ አመት ጀምሮ ያሉት ህጻናቶች ጭምር ይካተታሉ። ዘመቻው ህጻናትንና እናቶችን ለመታደግ ያለመ መሆኑን ተናግረው ክትባቱ ምንም አይነት የጎንዮሽ ጉዳት እንደሌለው በመገንዘብ ክትባቱን መውሰድ እንደሚገባ ገልጸዋል። የቫይታሚን ኤ ለህጻናት ይሰጣል። የአንጀት ትላትል ለህጻናት ይሰጣል። ለነፍሰጡር እናቶችና እድሜያቸው ለአምስት አመት የምግብ እጥረት ልየታ ይደረጋል የሽንትም የሰገራም መቆጣጠር ችግር ያለባቸው እናቶች ጭምር ወደዛ ሄደው እንዲመረመሩ ይደረጋል ማለት ስለዚህ በአጠቃላይ እነዚህን ተግባራቶች የጤና አገልግሎት የተቀናጀ ዘመቻ ብለን ነው እየሰራን ያለ ነው ስለ ዞሮ ዞሮ አንዱ ትልቁ ህጻናትን ለመታደግ ነው ቀጥሎ ደግሞ እናቶችንም ለመታደግ ነው ስለዚህ እነዚህ በቀላሉ በመከላከል ልናድናቸው የምንችላቸው በሽታዎች ምክንያት ህጻናት መሞት የለባቸውም እናቶች መሞት የለባቸውም በብሎ ነው ይሄ በሀገር አቀፍ ደረጃ በመላው ኢትዮጵያ ውስጥ ላይ አገልግሎት የሚሰጥ ነው። ይህ ክትባት ምንም አይነት የጎንዮሽ ጉዳቶች የሌሉት ነው። ስለዚህ ለህፃናት ይጠቅማል ተብሎ የመጣ ነው። ለእናቶች ይመጣል ተብሎ የመጣ ስለሆነ ሌላ የተዛባ እንኳን መልእክት ቢኖር ተገቢ እንዳልሆነ መንገር ያስፈልጋል ማለት ነው። የሀዲያ ዞን ጤና መምሪያ ኃላፊ ዶክተር ደሳለኝ ሽጉጤ የኩፍኝ በሽታ ተላላፊና ገዳይ መሆኑን ተናግረው ይህንን አስቀድሞ ለመከላከል የክትባት ዘመቻው አስፈላጊ መሆኑን ተናግረዋል። እድሜያቸው ከዘጠኝ ወር እስከ አምስት እድሜ ለሚሆኑት ህጻናት ክትባት ዘመቻው ለመስጠት ታቅዶ መርሃ ግብሩ በይፋ መጀመሩን ገልጸው ክትባቱን ከዚህ በፊት የወሰዱም ያልወሰዱም ህጻናት የሚሰጥ መሆኑን ገልጸዋል። ሀገራችን በተለያዩ አካባቢዎች የኩፍኝ ወረርሽን የሚታይበት ቦታዎች ስላሉ ከዚህ አንጻር እንደ ዞናችን አንዳንድ ወረዳዎች ላይ የኩፍኝ ወረርሽን ወይንም የኩፍኝ በሽታ ምልክቶች የሚታይባቸው ህጻናቶች የናሙና ሲወሰድባቸው ፖዚቲቭ ኬዞች የተገኙበት አካባቢ ስላለ ይሄ በሽታ ደግሞ ከአንዱ ወደ አንዱ ተዛማጅና ገዳይ ከመሆኑ ጋር ተያይዞ ለህብረተሰባችን የክትባት ዘመቻው አስፈላጊነቱ ታምኖበት አገልግሎት ለመስጠት ዛሬ የላውንቺንጉን የዞናል ላውንቺንግ ላውንቺንግ ወይንም በዞን ደረጃ የማስጀመሪያውን ፕሮግራም በአንሌሞ ወረዳ በዱላንቾ ቀበሌ ለማድረግ ተሞክሯል ማለት ነው። ስለዚህ ይሄ ክትባት ዘመቻ ከ9 ወር እስከ 59 ወር ወይም ከ9 ወር እስከ 5 ዓመት ላሉ ህጻናቶች የሚሰጥ ክትባት ነው ማለት ነው። ይሄ ክትባት ከዚህ ፊት የኩፍኝ ክትባት ለተከተቡትም ላልተከተቡትም ህጻናቶች የሚሆን ነው ማለት ነው። ስለዚህ በዚህ ክትባት ዘመቻ ምን እንጠብቃለን? እያንዳንዱ ህብረተሰብ ክፍል በየቤታቸው ያሉትን ህጻናቶች ከሁለት ከ9 ወር ጀምሮ እስከ 59 ወር ወይንም ከ9 ወር ጀምሮ እስከ አምስት አመት ያሉ ህጻናቶችን ማስከተብ ይጠበቅባቸዋል ማለት ነው። በመደበኛ አገልግሎት ያልተከተቡና ያቋረጡ ህጻናትን መለየትና መከተብ፣ የታመሙ ህጻናትን ልየታና ወደ ጤና ተቋም መላክ፣ ምግብ እጠት ያለባቸውን ልየታና ወደ ጤና ተቋም መላክ፣ የቫይታሚን ኤ ጠብታ መስጠት፣ የማህጸኑን ልቃትና ፌስቱላ ችግር ያለባቸውን እናቶች መለየት፣ የአንጀት ጥገኛ ትላት ህክምና መስጠትና መሰል አገልግሎቶች ከዘመቻው ጎን ለጎን እንደሚሰሩ ተናግረዋል። ስለዚህ ይህን ምቹ አጋጣሚ ተጠቅሞ ህብረተሰቡም፣ የቀበሌ አመራርም፣ የሃይማኖት አባቶችም፣ የባህል ሽማግሌዎችም፣ እናቶችም ለዚህ ክትባት ዘመቻ ተባባሪ በመሆን በየቤቱ ያሉትን ህፃናቶችን እየቀሰቀሱ እየመጡ እዚህ ቦታ ላይ እንዲከተቡ የማድረግ ድጋፍ እንድታደርጉልን ጥሪያችንን እያስተላለፍን ከዚህ ክትባት ዘመቻ ጋር ተያይዞ የህብረተሰባችን አንገብጋቢ የሆኑ ችግሮችን ለይተን ወደ ስምንት የሚሆኑ አገልግሎቶችን እያቀናጀን እንሰራለን ማለት ነው። ህብረተሰቡም ከኛ ጎን ሆኖ ይህን ክትባት ዘመቻ በማስከተብ የህፃናቶችን የበሽታ የመከላከል አቅም ከፍ ማድረግ ዋና ዓላማችን ስለሆነ ለዚህ ትብብር እንድታደርጉ። የሀዲያ ዞን ጤና መምሪያ የእናቶችና ህጻናት ጤናና ስርዓተ ምግብ አገልግሎት ዳይሬክተሮች ዳይሬክተር አቶ ተሻለ መኔቦ እንደገለጹት ለክትባት ዘመቻው የግባት አቅርቦት ቅድመ ዝግጅት ስራ መሰራቱን ተናግረዋል። ሁሉም ባለድርሻ አካላት ይህንን ክትባት ለማገዝ የሚመለከታቸው ከትምህርት ሴክተር፣ ከሴቶች ህጻናት፣ ከበይል ሹማግሌዎች የሃይማኖት መሪዎች እና ሌሎችም ባለድርሻ አካላት የተሳተፉበት የአድቮኬሲ ወይም የማስታወቂያ ስራ ሰርተናል። ማህበረሰብ ኢሙኒቲን ቡስት ለማድረግ ከፍ ለማድረግ የመከላከል አቅሙ የመጀመሪያው 85 ፐርሰንት ነው የሚከላከለው። ሁለተኛውን ሲወስዱ ወደ 95 ፐርሰንት ነው። ይሄንን አንደኛም ሁለተኛውም ቢወስዱም ባይወስዱም ተጨማሪ ያስፈለገበት ምክንያት የማህበረሰብ የመከላከል አቅምን ለመጨመር ክትባቱ በዞኑ በሁሉም መዋቅሮች እንደሚሰጥ ገልጸው በዞኑ ከ312329 ህጻናት ተደራሽ እንደሚደረግ ገልጸዋል። ክትባቱ በሁሉም ወረዳ በጤና ተቋማት የክትባት መስጫ ጣቢያዎች ለአስር ተከታታይ ቀናት እንደሚሰጥ አስረድተዋል። በሁሉም ወረዳ በሁሉም ጤና ተቋማትና የክትባት መስጫ ጣቢያዎች ተብሎ ከዚህ በፊት የተመረጡ ቦታዎች አሉ። እዛ ቦታ ላይ ይሰጣል። በመርሃ ግብሩ የተገኙት ወላጆች በየበኩላቸው ክትባቱ ለህጻናት ጤናማ እድገት ወሳኝ መሆኑ አንስተው ሁሉም የህብረተሰብ ክፍል ህጻናትን ማስከተብ አለበት ብለዋል። ብዙ ነገር አለ፣ የሆድ ትላትል አለ። ከዛ ሁሉም የሚከላከለው ክትባት ነው። ስለዚህ ከተወለዱም ጊዜ ጀምሮ ሐኪም ቤት መውሰድ፣ ክትባት አለ ከተባለ ይዞ መምጣት በጣም አስፈላጊ እንደሆነ ለእናቶች እንናገራለን። ያው በጣም ደስ ብሎኛል። ከሲጋት ካሲጋት ማለት ነው ጸሐይ እንሆናለን ብዬ አስባለሁ። ደግሞ በዚህ አጋጣሚ ማለት ነው ይህን ላደረገው ለመንግስትም ደግሞ ከመንግስትም ጎንም ላው እናንተንም በጣም አድርጌ አመሰግናለሁ። ለ ሁለት ሺ አስራ ሰባት የአረንጓዴ አሻራ መርሃ ግብር አስፈላጊው ቅድመ ዝግጅት እየተደረገ መሆኑን የግቤ ወረዳ ግብርና ጽህፈት ቤት አስታወቀ። አንድ ሺ ስምንት መቶ ሄክታር መሬት ላይ ሰባት ሚሊየን የተለያየ አይነት ጠቀሜታ ያላቸው ችግኞችን ለመትከል እቅድ መያዙም ተገልጿል። ምንትዋብያሱ የግቤ ወረዳ ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊ አቶ ማርቆስ ቀጭኔ በዚህ ወቅት እንዳስታወቁት ለ2017 ችግኝ ተከላ በቂ ዝግጅት መደረጉን አስታውሰው በ1800 ሄክታር መሬት ላይ 7 ሚሊዮን ችግኝ ለመትከል ዝግጅት እየተደረገ መሆኑን ገልጸዋል። 2017 ላይ እንዲ ወረዳችን ላይ ይተከላል ብለን የወሰነው 7 ሚሊዮን ችግኝ እንተክላለን ብለን ነው የያዝነው። አንድ ሺ ስምንት መቶ ሄክታር ላይ ችግኝ ይተከላል ብለን ነው ያቀት ነው ጠቀሜታ ያላቸውን ፍራፍሬ ዘር ላይ አቅደን እየሰረን ያለበት አቅጣጫዎች ያለው አንድ መቶ አምሳ ሄክታር በፖሎጎን ካርታ ስራ ተጠናቆ ለዞን ለወረዳ ለክልል የተላከበት አግባብ ነው ያለው። ለዘንድሮ አረንጓዴ አሻራ መርሃ ግብር በአስራ ስምንት ችግኝ ጣቢያዎች የተለያየ ጠቀሜታ ያላቸው ችግኞች እየተዘጋጁ መሆኑን በወረዳው ግብርና ጽሕፈት ቤት የተፈጥሮ ዘርፍ ኃላፊ አቶ ሙልጌታ ኑራሞ ተናግረዋል። ወረዳችን በተለያዩ ጊዜ ከዛሬ በፊት በነበረው አመታት ላይ ከወረዳችን አልፎ የአረንጓዴ አሻራ መርሃ ግብር ለማሳካት ለሌሎች ወረዳዎችም ችግኝ እያቀረበ የነበረ ወረዳ ነው። በዚሁም ልክ እያያችሁ ባላችሁት ልክ እንደ 2017 ዓ ም ምት በመደበኛ 12 ችግኝ ጣቢያ ላይ በፕሮጀክት ስድስት ችግኝ ጣቢያዎች ላይ በተጨማሪ በተለያዩ አርሶ አደሮች ግል ችግኝ ጣቢያዎች ላይ የተለያዩ ችግኞች እየፈሉ ይገኛሉ እየተዘጋጁ ይገኛሉ። እንደ ወረዳችን አቮጋዶ፣ ሙዝ፣ ፓፓያ፣ ቡና፣ ጽድ፣ ፋኔስ፣ ፓቹላ ሌሎች ዝግባ እና ሌሎች ችግኞችም በተለያዩ በቀደም ባልኩት በ18ቱና በአርሶ አደሩ በሚገኙ ችግኝ ጣቢያዎች ላይ እየተዘጋጀ ነው ያለው። ለዝመድ ዝግጅቱ በጣም ጥሩ ነው። መንግሥት ለምግብ ዋስትና በሰጠው ትኩረት መሰረት ለምግብነት የሚውሉ የፍራፍሬ አይነቶች ላይ ትኩረት መደረጉንም አቶ ሙልጌታ አብራርተዋል። የአፈር መሸርሸርና የመሬት ለምነትን ለማስጠበቅ ዛፎች የላቀ ሚና አላቸው ያሉት ደግሞ በጽሕፈት ቤቱ የአፈርና ውሃ ጥበቃ ኃላፊና የአግሮ ፎረስትሪ ተወካይ አቶ አብርሃም ደበሩ ናቸው። የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ የወረዳው የደን ሽፋን በእጅጉ መጨመሩን አንስተዋል። የችግኝ መተከል አስተዋጽኦ ከፍተኛ ነው። ምክንያቱም ዛሬ አፈር በጎርፍ ተሸርሽሮ በአየር በብዙ መንገድ ነው አፈራችን መሄደው። እነዚህን ለመከላከል በተሰሩ ስትራክቸሮች እንደምታዩ ችግኝ ጣቢያ ላይ መኖ ሳር እናዘጋጃለን። ፊዚካሊ በተሰሩ ስራዎች ላይ ልክ ዝናብ እንደመጣ ነው ሳር ምንተክለው አፈር አይሸረሸርም፣ አይሄድም። ከዛ በተጨማሪ ደግሞ የአፈር ለምነት የሚያሻሽሉ ችግኞች አሉ በብዛት እዚህ ችግኝ ጣቢያችን ላይ እነዚህን ወስተን ስንተክል የአፈር ለምነቱ እንዲጨመር ያደርጋል ችግኞቹ እና የአየር ማዛባትን ይከላከላል። የደን ሽፋኑ ከምና በየመቱ እየጨመረን ያለው እንደ ወረዳችን፣ ከዚህ በፊት የነበሩ ማሳዎች ጠቅላላ እንጨቶች እየተቆረጡ ጋላጣ መሬት ነበር። ዛሬ የምናየው በማሳ ላይ ሙዝ ሌለበት ማሳ አይኖርም። በወረዳችን ላይ አርሶ አደሩ ማሳውን አረንጓዴ እያደረገ ነው ያለው። ከችግኝ ጣቢያዎች ውስጥ ኢምፕሩቭድ የሆኑ አቮካዶዎችን በመትከል ሙዞችን በመትከል እና በማሳ ድንበር ላይ የተለያዩ ለአየር ብክለት የሚከላከሉ ዛፎችን በመትከል ማሳቸውን በደንብ እየጠበቁና ና የተሻለ ከድሮ የነበረው የአየር ሁኔታ ራሱ ተቀይሮ ነው ያለው። ስለዚህ በዚህ ምክንያት ከፍተኛ ለውጥ እየተገኘ ነው ያለው። ግቤ ወረዳ በቡና ምርት የሚታወቅ መሆኑን ያነሱት አቶ አብርሃም በችግኝ ጣቢያዎቹን በርካታ ቁጥር ያላቸው የቡና ችግኝ በማዘጋጀት ለአርሶ አደሩ ብሎም ለሌሎች አካባቢዎች ተደራሽ እየተደረገ መሆኑን ገልጸዋል። በችግኝ ጣቢያዎቹ የስራ እድል የተፈጠረላቸው ሰራተኞች በበኩላቸው በስራው በሚያገኙት ገቢ ኑሯቸውን እየመሩ እንደሚገኙ ተናግረዋል። እዚህ ቦታ ከኛ ሰርቶ በግብርና ዘርፊም በሌላ ዘርፊም ተቀጥሮ የሚሰሩት አለ መነሻ ከዚሆ ነው እዚህ ሆኜ ተምሬ ዲፕሎማ ይዤ አለሁ። አሁንም እየተማርኩ ነኝ። ይህን እድል ተጠቅሜ አለሁ። ከስራውን ባገኙት ልምድ በራሳቸው ጓሮ የተለያዩ ጥቅም ያላቸው ችግኞች እየተከሉ እንደሚገኙና ለሌሎችም ልምዳቸውን እያጋሩ እንደሚገኙ አንስተዋል። ከዛ ሄደን እስከ ሰፈራችን በጓሮዋ ላይም እንሰራለን። ለሌላ ሰው ተሞክሮ ብዙ ሰው ከእኛ ትምህርት ወስዶ ለራሳችሁም ይጠቀማሉ። አምራች ኢንዱስትሪዎች ተኪ ምርቶችን በማምረት የውጭ ምንዛሬ በማስገኘትና በማስቀረት ረገድ የሚኖራቸው እገዛ ከፍተኛ መሆኑ ተገለጸ። በማዕከላዊ ኢትዮጵያ ክልል የኢንዱስትሪ ፓርኮች ልማት ኮርፖሬሽን የተዘጋጀ ኤክስፖና የምክክር መድረክ በሆሳና ከተማ ተካሂዷል። ፋሲል ወንድሙ ተጨማሪ አለው። በምክክር መድረኩ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻጣሶ እንደገለጹት እንደ ሀገር ብልጽግናን ለማረጋገጥ ከተለዩ የትኩረት መስኮች ግብርና፣ ማኑፋክቸሪንግ፣ ማዕደን፣ ቱሪዝምና ቴክኖሎጂ የሚጠቀሱ ናቸው። በኢትዮጵያ ታምረት የንቅናቄ መድረክ ከዚህ ቀደም ተዘግተው እየነበሩ ስራ እያልጀምሩ፣ ስራ ጀምረው ያቋረጡ፣ እንዲሁም ከባለድርሻ አካላት ጥሩ ግንኙነት ያልነበራቸው አካላት በአዲስ መልኩ ተነቃቅተው ወደ ምርታማነት እንዲሸጋገሩ እድል መፈጠሩንም ርዕሰ አስተዳድሮ ጠቅሰዋል። ኢትዮጵያ ታምርት የሚባል ደግሞ አዲስ የንቅናቄ መድረክ ተፈጥሯል። በኢትዮጵያ ታምርት ንቅናቄ መድረክ በርካቶች ተዘግተው የነበሩ ስራ ያልጀመሩ፣ ስራ ጀምሮ ያቋረጡ፣ ከባለድርሻ አካላት ጋር ጥሩ ግንኙነት ያልነበራቸው፣ ምርቶቻቸው በአነስተኛ የሚመረጥ የነበረው ተጠናክረው ወደ ስራ እንዲገቡ ተደርጓል። ወደ ሀገር ውስጥ የሚገቡ ምርቶችን ማስቀረትና ተኪ ምርቶችን ማምረት እንዲሁም የውጭ ምንዛሬ የሚያስገኙ ምርቶች በአይነት በብዛትና በጥራት ማምረት እንደሚያስፈልግም አንስተዋል። በክልሉ አምራች ኢንዱስትሪዎች ለበርካታ ዜጎች የስራ እድል መፍጠር መቻላቸውንም ርዕሰ መስተዳድሩ ጠቅሰዋል። ሰው በዚህ መሰረት ማኒፋክቸሪንግ ለወደፊቱ ኢኮኖሚያችንን ከሚመሩ ሴክተሮች መካከል አንዱ ነው ተብሎ ይታሰባል። ብዙ ጉዳዮች ከብዙ አገር ብዙ ዶላር አውጥተን የምንገዛቸው ነገሮች ሀገር ውስጥ ማምረት ያስፈልጋል። ሴም ታይም ሀገር ውስጥ ያመረትናቸው ጉዳዮች ደግሞ ስታንዳርዳቸውን ጠብቀን ኳሊቲውን ጠብቀን አሻሽለን ደግሞ ወደ ውጭ ሀገር መላክ ደግሞ ይገባናል። አንዳንድ በጣም ረጅም ዓመት በኢንዱስትሪ ውስጥ ለማለፍ ብንሞክርም የኢንዱስትሪ ነገር ግን በጣም የተነቃቃበት ዘመን ይሄኛው ዘመን ይሄኛው ዘመን ነው። ሰው ይሄ ዘመን በደንብ አጠናክረን ትኩረት ሰጥተን የምንሄድ ከሆነ እነዚህ አምስት ሴክተሮች እርስ በራሳቸው ተመጋግበው ትልቅ ትልቅ የሀገር እድገት ያስመዘግባል። በእያንዳንዱ ሴክተር በዚህ ዓመት የተመዘገበው ዳታ አሁን በእጅ ሊያስኩት ያስኩት እንጂ በሰጣችሁ ከዚህ በፊት ከነበሩት በአስር እጥፍ በሶስት መቶ ፐርሰንት እጥፍ ድረስ ያደጉ ገቢዎችን አግኝተናል። ተገኝተዋል። በምክትል ርዕሰ መስተዳድር ማድረግ የከተማና ኢንዱስትሪ ክላስተር አስተባባሪና የክልሉ ከተማ ልማት ኮንስትራክሽን ቢሮ ኃላፊ እንዲሁም የፓርኩ ስራ አስፈጻሚ ቦርድ ሰብሳቢ አቶ ስንታየ ወልደ ሚካኤል የአንድ ሀገር ኢኮኖሚያዊ እድገት ከሚወስኑ ዘርፎች ዋነኛው አምራች ዘርፍ መሆኑንም ገልጸዋል። አምራች ዘርፍ ምርትና ምርታማነትን በማሳደግ ወጪ ምርቶችን በማስፋት በማስፋትና ተኪ ምርቶችን በማምረት ቴክኖሎጂዎችን በማሳደግና በማሸጋገር የአንድን ሀገር ቀጣይነት ያለውን ብልጽግና የማረጋገጥ ኃላፊነት የተሸከመ ዘርፍ ነው ብለዋል። ምናልባትም ኢኮኖሚያዊ ሽግግሩን ከሚወስኑ መሰረታዊ ጉዳዮች ዋነኛው ኢንዱስትሪ ሲሆን፣ በተለይም አምራች ኢንዱስትሪው ነው። ምክንያቱም የሁሉም የእድገት ዘርፎች የማደግና የመዘመን መሰረቱ አምራች ኢንዱስትሪ ዘርፉ ነውና ለአብነት የግብርና እድገትና መዘመን በአምራች ዘርፉ ላይ የተወሰነ ነው። ግብርና ያለ ግብአት፣ ያለ ማዳበሪያ፣ ያለ ፔስቲሳይድ ግብርና፣ ያለ መካናይዜሽን ግብርና ሆኖ ሊቆም አይችልም። ሰርቪስ ሴክተሩ ያለ አምራች ዘርፉ በራሱ ሊያድግ፣ የሚፈለገውን ግብ ሊያሳካ አይችልም። የሁሉም እድገት ዘርፎች መሰረታቸው አምራሽ ዘርፍ መሆኑን እንረዳለን ማለት ነው። በለውጡ መንግስት ዘርፉ ትኩረት ሰጥቶ በመስራቱ መሻሻሎች እንዲታዩ አድርጓል ያሉት አቶ ስንታየው ዘርፉን በእውቀት የመምራትና ሌሎች ችግሮችን በዘርፉ ማነቁ ሆነው የቆዩ ችግሮች እንደሆኑም ገልጸዋል። ባለፉት ዓመታት እነዚህን ችግሮች ለመፍታት በርካታ ስራዎች እየተሰሩ ቢሆኑም አሁን ካለበት ውስነቶች ሙሉ ለሙሉ መላቀቅ ያልተቻለ በመሆኑ መሰል የምክክር መድረኮች መጠናከር እንዳለባቸውም ተናግረዋል። ባለፉት አምስት የለውጥ ዓመታት እነዚህን ችግሮች ለመፍታት በየደረጃው በተደረገው ከፍተኛ ርብርብ የዘርፉ እድገት ከፍተኛ መሻሻሎች ቢያመጣም ዛሬም የዘርፉን ዘርፉን ከነዚህ ችግሮች ሙሉ ለሙሉ ማላቀቅ ግን አልተቻለም። በመሆኑም የዛሬው ምክክራችን ዋናው የትኩረት ማዕከልም እነዚህንና ሌሎች የዘርፉን ማነቆዎች በማቃለል የዘርፉን እድገትና ጥራት በሚጨምሩ ጉዳዮች ላይ መግባባትና የየድርሻችንን ኃላፊነት መውሰድ ይሆናል። የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ናትናኤል ሚሊዮን በበኩላቸው ኮርፖሬሽኑ በክልሉ በአዲስ መልኩ ሲቋቋም 2.3 ቢሊዮን ብር ካፒታል በማስመዝገብ የተቋቋመ የመንግስት የልማት ድርጅት ነው ብለዋል። በክልሉ በሚገኙ አስር ከተሞች በ15 ሳይቶች 159 ሼዶችን በማልማት 124 አምራች ኢንዱስትሪዎችን በማስተላለፍ የውጭ ምንዛሬ የሚያስገኙና የሚያስቀሩ ተኪ ምርቶች እንዲመረቱ ተደርጓልን ብለዋል። ኮርፖሬሽናችን በአስር የክልሉ ከተሞች ማለትም በሆሳና፣ ወልቂጤ፣ ቡታጅራ፣ ወራቤ፣ ሳጃ፣ ዱራሜ፣ ሀደሮ፣ ሽንሽቾና፣ ሀላባ እንዲሁም ሾኔ ከተሞች በ15 ሳይቶች 159 ሼዶችን አልምቶ መሰረተ ልማቶችን በማሟላት ለ124 የተለያዩ አምራች ኢንዱስትሪዎች በማስተላለፍ የውጭ ምንዛሪ የሚያስገኙና የውጭ ምንዛሪ ደግሞ የሚያስቀሩ ተኪ ምርቶችን እያስመረትን እንገኛለን። ዘርፉን በማስፋት ደራሽነትን በማስፋት ለስርዓት ዜጎች የስራ ዕድል ለመፍጠር ሰፊ እድል መያዙንም አቶ ናትናኤል ተናግረዋል። በከተሞች የስራ ዕድል እንዲፈጠር ኢኮኖሚ እንዲነቃቃና ፍልሰትን ለመቀነስ የሚያስችል የስራ ዕድሎችን እና ፈጣሪ ወጣቶች እንዲበራከቱ መንግስታዊና ኮርፖሬት ሚናችንን እንወጣለን። ከዚያ አንጻር በቅርቡ በሶስት አዳዲስ መዋቅሮች ተደራሽ በማድረግ አምራች ዘርፉን መቀላቀል እየፈለጉ ግን ደግሞ የማምረቻ ስፍራ አጥተው ለተቸገሩ ከቴክኒክ እና ሙያ ተመርቀው ክህሎት ኖሯቸው ምቹ ሁኔታ ባለመፈጠሩ የስራ እድል ማግኘት ያልቻሉ ወጣቶችን ለመድረስ ቅድመ ዝግጅት ስራዎችን እንጀምራለን። በሌላ በኩልም ከዛሬ ጀምሮ ለሶስት ተከታታይ ቀናት የሚቆይና በክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የተዘጋጀ የማኑፋክቸሪንግ ዘርፉን ለማጠናከር ያለመ ኤግዚቢሽንና ባዛር የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው መርቀው ከፍተዋል ሲል ባልደረባችን ሙሉ አለም ቀጭኔ ዘግቧል። በማዕከላዊ ኢትዮጵያ ክልል መንግስት በተለያዩ አካባቢዎች እየተመረቁ የሚገኙ የመሰረተ ልማት ፕሮጀክቶች የሕዝብን ጥያቄ በዘላቂነት የሚፈቱ በመሆናቸው ሊጠናከሩ እንደሚገባ አስተያየታቸውን የሰጡ የክልሉ ነዋሪዎች ገለጹ። ነቢዩ ዮናስ የክልሉ እርስ መስተዳደር ዶክተር እንዳሻው ጣሰው አስር ሚሊዮን ብር በላይ ወጪ ግንባታቸው እየተከናወኑ ከሚገኙ የተለያዩ መሰረተ ልማት ፕሮጀክቶች የተጠናቀቁትን መርቀው አገልግሎት እያስጀምሩ ይገኛሉ። ነዋሪዎች እንደገለጹት በአካባቢያቸው ከተገነቡ የመንገድ የውሃና የመሰረተ ልማት ስራዎች የነዋሪዎችን ችግር በዘላቂነት ለመፍታት የሚያስችሉ ናቸው ብለዋል። በክልሉ በምስራቅ ጉራጌ ዞን ደቡብ ሶዶ ወረዳም ሜልኬ ሉካንዴ ቀበሌም ነዋሪ ወይዘሮ ትዕግስት አየለ እንዳሉት አገልግሎት መስጠት የጀመረው የሚልኮ ጉብራና መንገድ ከዚህ ቀደም የነበረባቸውን ዘርፈ ብዙ ችግር የፈታ ነው ብለዋል። ከሰሞኑ ተመርቆ ወደ አገልግሎት ከገቡት ውስጥ በሀዲያ ዞን አንሌም ወረዳ የተገነባው የ15 ኪሎ ሜትር የገጠር መንገድ አንዱ ሲሆን በወረዳው የከቤቾ ቀበሌ ነዋሪ አርሶ አደር ተማንፉል ሁሴም የመንገድ ግንባታው ዘርፈ ብዙ ፋይዳ እንዳለው ገልጿል። የስልጤ ዞን የዳሎቻ ከተማ ነዋሪዋ ወይዘሮ በይዳ ሁሴን በበኩላቸው በንጹህ መጠጥ ውሃ እጥረት ለኢኮኖሚያዊና ማህበራዊ ችግሮች ሲዳረጉ መቆየታቸውን አስታውሰው አሁን ችግሮቹ እንደተፈቱም ገልጸዋል። መንግስት ለክልሉ የተለያዩ አካባቢዎች እያከናወናቸው የሚገኙ የመሰረተ ልማት ስራዎችን አጠናክሮ እንዲቀጥል የጠየቁት ነዋሪዋም የአካባቢውን ማህበረሰብ ችግር ለመፍታት እየተደረገ ያለውን ጥረት ለማገዝ ቁርጠኛ መሆናቸውን ተናግረዋል። በወሊድ ምክንያት ብዙ እንዲቸገር ነበር። ለወሊድ ተብሎ አንድ ባጃጅ ሲመጣ እስከ ሁለት ሺ ብር እንከፍልና ብዙ እናቶች ራሱ የሞቱበት ሰአት አለ። ብዙ እናቶች ሞተዋል። አሁን ግን መንገዳችን በመሰራቱ ይህን እድል በማግኘታችን በጣም ደስ ይለናል። ስለዛ ይሄን እድል አግኝተናል። ከዚህም በፊት አሁንም ይታደሳል ገና ብዙ እድል አላችሁ ስለተባልም በጣም ደስ ብሎናል። ይሄ አካባቢ ከፍተኛ የእህል ምርት ያለበት ከፍተኛ የእንጨት የተለያዩ የግብርና ምርቶች የሚገኙበት አካባቢ ነው። ይህን ምርት ከአካባቢ ወደ አካባቢ ለማዘዋወር ከፍተኛ ጫና ነበር፣ ከፍተኛ ችግር ነበር። አሁን ግን ይሄ መንገድ ከተጀመረ ወዲህ ብዙ ሰው ህይወት አግኝተዋል። በማታ እየቀዳን ስናገኝ ካጣን ወደ ውሃ ያለበት ቦታ ሄደን እያመጣን ነበር። ዛሬ ደግሞ አልሐምዱላህ ይሄ ውሃ ከመጣ ከእንትን ከተሰራ ወዲህ ማለት ነው። አሁን በቀን በየግባችን ውሃ አለን ለሁላችንም በቀን እንደወረደ እንጠጣለን። ርዕሰ መስተዳደር ዶክተር እንዳሻው ጣሰው በኩላቸው እንዳሉት በክልሉ ህዝቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማሳደግ ፈጣን እድገትን ለማረጋገጥ የሚያስችሉ በርካታ የመሰረተ ልማት ፕሮጀክቶች ግንባታ ትኩረት እየተከናወኑ ይገኛሉ ብለዋል። ግብርናን ለማሳለጥ የሚያስችሉ የመስኖ አውታሮች፣ በክልሉ ክላስተር ማዕከላት፣ በመቶ 65 ኪሎ ሜትር የኮሪደር ልማት፣ የጤና ተቋማትና የማህበረሰብ መድኃኒት ቤቶችን አካቶም ዘጠና የተለያዩ ፕሮጀክቶች ግንባታ እየተፋጠነ መሆኑን አክለዋል። የማዕከላዊ ኢትዮጵያ ክልል መንግስት መካከለኛ ፕሮጀክቶችንም ትልልቅ ፕሮጀክቶችንም ለህብረተሰቡ ደግሞ በቅርብ አገልግሎት የሚሰጡ ፕሮጀክቶችንም እያቀደ ይሰራል። ዋናው የምንፈልገው ከናንተ የናንተን ትብብር፣ እገዛ፣ ምክርና ሁልጊዜ እንደተለመደው ከኛ ጋር ሆናችሁ እንድትሰሩ ነው። በተለያየ ቦታ የመረቅናቸው ፕሮጀክቶች እንድትንከባከቧቸው፣ እንድትጠብቋቸው ለልጆቻችን በደንብ እንድናስተላልፍ አዳዲስ ፕሮጀክቶችን ደግሞ ጠንክረን እንድናስብ። የክልሉ መንግስት የህዝቡን ጠቃሚነት ለማረጋገጥ የጀመረውን ጥረት ጠናክሮ እንደሚቀጥል ጠቅሰው፣ ነዋሪዎች የልማት ስራዎችን ለመደገፍና በጥንቃቄ በመጠቀም ፈጣን እድገት እንዲረጋገጥ አስተዋጽኦ ማበርከት ይጠበቅባቸዋል ብሏል ሲል ኢዜአ ዘግቧል። በኢትዮጵያ በእንስሳትና ሳሃብት ባሉ እምቅ የኢንቨስትመንት አማራጮች የግል ባለሀብቱ በስፋት በመሰማራት ተጠቃሚ መሆን እንደሚችል የግብርና ሚኒስቴር አስታወቀ። ሊዲያ ጴጥሮስ ዝርዝራላት ግብርና ሚኒስተር ከዓለም አቀፍ እንስሳት ምርምር ኢንስቲትዩት ከዓለም አቀፍ የግብርና ጥናት አማካሪ ግሩፕ ጋር በመቀናጀት በኢትዮጵያ እንስሳትና አሳ ሀብት ኢንቨስትመንት ላይ ያተኮረ መጽሐፍ የማስተዋወቅ መርሃ ግብር ተካሂዷል። የግብርና ሚኒስተር ዴኤታ ዶክተር ሶፊያ ካሳ በዚህ ወቅት እንዳሉት ኢትዮጵያ በአፍሪካ ቀዳሚ የሆነ እምቅ የእንስሳትና አሳ ሀብት ባለቤት ነች። የእንስሳትና አሳ ሀብት የምግብ ዋስትና ለማረጋገጥ፣ የውጭ ምንዛሬ ግኝትን ለማስፋት፣ ለግብርና ስራና ለኢንቨስትመንት ከፍተኛ ፋይዳ እንዳለው ተናግረዋል። ጠቅላይ ሚኒስተር ዶክተር አብይ አህመድ ሐሳብ አመንጭነት ተግባራዊ እየተደረገ ያለው የሌማት ትሩፋት መርሃ ግብር የዜጎችን ተጠቃሚነት እያረጋገጠ እንደሚገኝም አመላክተዋል። በሀገሪቱ እምቅ የእንስሳትና አሳ ሀብት ቢኖርም ከዘርፉ የሚገኘው ጥቅም አነስተኛ መሆኑን ጠቅሰው በቀጣይ የሚገኘውን ተጠቃሚነት ለማሳደግ የግል ባለሀብቱ የኢንቨስትመንትን ተሳትፎ መጎልበት እንዳለበት ነው የገለጹት። ኢትዮጵያ እንግዲህ ለጅቡቲም ቅርብ ናት። ለመካከለኛው ምስራቅ ሀገርም በጣም ቅርብ ስለሆነች በርካታ ሀገሮችን ተደራሽ የሚያደርግ ማምረት እንችላለን ነው። አጠቃላይ የላይቪስቶክ ሴክተሩ በክቡር ጠቅላይ ሚኒስትራችን በቅርብ አመታት የተጀመረው የሌማት ትሩፋት ኢኒሽቲቭ አለ። እንዲሁም ደግሞ ከተማ ግብርና ላይ በጣም በስፋት በላይቪስቶክ ሴክተሩ ላይ ዜጎች እየተሰማሩ ነው ያሉት። ግን ካለን አቅም አንጻር ይሄ በቂ አይደለም ነው። በቂ ስላልሆነ የግል ባለሀብቱ በስፋት ገብቶ እዚህ ላይ ኢንቨስት ማድረግ አለበት ነው። በኢትዮጵያ በእንስሳትና አሳ ሀብት ዘርፍ ያለውን የኢንቨስትመንት አቅምና አማራጮች ላይ ያተኮረው መጽሐፍ መዘጋጀቱ የግሉን ባለሀብት ግንዛቤ ለማጎልበት የሚያግዝ መሆኑን ተናግረዋል። አንደኛ ኢትዮጵያ በእንስሳት ዘርፍ ላይ ያላትን እምቅ አቅም የሚያሳይ ነው። ሁለተኛ እምቅ አቅም ቢኖረንም ባለን አቅም ልክ ደግሞ እንዳልተጠቀምን የሚያሳዩ መረጃዎች ተመላክተዋል። ከዚህ ባሻገር ደግሞ ወደ እንስሳት ኢንቨስትመንት ለመግባት የሚፈልጉ አካላት መረጃን ጭምር ተደራሽ እንዲደረግ ያመላከትንበት ነው በዚህ ሰነድ ላይ። በግብርና ሚኒስቴር የእንስሳትና አሳ ኢንቨስትመንትና ምርት ግብይት ዴስክ ኃላፊ ከድርሉ ባንጎ በበኩላቸው መጽሐፉ ኢትዮጵያ በመኖ ምርት በማር በአሳና በተለያዩ እንስሳት ሀብቶች ያላትን ጸጋዎች በሙሉ ያካተተ ነው ብለዋል በኢትዮጵያ ግብርና ምርምር ኢንስቲትዩት የሆለታ ግብርና ምርምር ማዕከል የእንስሳ ዝርያ ማሻሻያ ተመራማሪ ዶክተር ተመስገን ጀንበረ በመጽሐፍ ዝግጅት ላይ መሳተፋቸውን ገልጸው በመጽሐፉ ውስጥ የተለያዩ ሀገራትን ተሞክሮን በመቀመር ለኢትዮጵያ በሚመች መልኩ ማዘጋጀቱ ተናግረዋል ከዚህ ቀደም በኢትዮጵያ ያለው የእንስሳ ምርትና እርባታ በአርሶና አርብቶ አደሩ ላይ ብቻ የተመሰረተ መሆኑን አስታውሰው መጽሐፉ ኢንቨስተሮች በዘርፉ ባሉ ምቹ እድሎች ዙሪያ መረጃዎችን እንዲያገኙና እንዲሳተፉ የሚያግዝ መሆኑን አስረድተዋል የኢትዮጵያ ስጋ አምራችና ላኪዎች ማህበር ፕሬዝዳንት ከሊፋ ሁሴን በበኩላቸው የማህበሩ አባላቶች ስጋን ወደ ውጪ በመላክ ሀገሪቱ ከስጋ ምርት ማግኘት የሚገባትን የውጭ ምንዛሬ እንድታገኝ እየሰሩ መሆናቸውን ተናግረዋል ሆኖም ግን አልፎ አልፎ እንስሳት አቅርቦት ችግር መኖሩን ጠቅሰዋል። አሁን የተዘጋጀው መጽሐፍ በዘርፉ ያሉትን ክፍተቶች በመፍታት ረገድ አስተዋጽኦ ይኖረዋል ብለዋል። እንደ ኢዜአ ዘገባ በግልም ሆነ እንደ ማህበር በእንስሳት እርባታ ዘርፍ ለመሰማራት ማቀዳቸውንም ጠቁመዋል። በመኖ፣ በማድለብ፣ በወተት በማር፣ በአሳ፣ በተለያዩ የኢንቨስትመንት አማራጮች አገሪቷ ያላት ጸጋ ሙሉ በሙሉ ተዳሶ እንዲካተት ተደርጓል። አሁን እስካሁን ያለው አርሶ አደር ቤዝድ ነው ወይ ደግሞ አርሶ አደርን መሰረት ያደረገ የእንስሳት ምርት ማቅረብ ነው። እስካሁን ኢንቨስትመንትን መሰረት ያደረገ ለአገርም ለማህበረሰቡም እየተሰራ ስራ አልነበረም። ስለዚህ ይሄ የኢንቨስትመንት ሀንድቡኩ ማዘጋጀቱ። ኢንቨስተሮች በተለይ በእንስሳት ዘርፉ እና በእንስሳትና በአሳ ዘርፍ ላይ ምን አይነት ሀሳቦች ላይ ኢንቨስት ማድረግ ይችላሉ የሚለውን ሀሳብ ፍንጭ ይሰጣሉ ማለት ነው። እዚህ ሰነድ ላይ ከተመለከቱት ኢንቨስትመንት አማራጮች መካከል በተለይ የእንስሳት እርባታው ላይ እንደ ማህበርም እንደ እግል ሴክተርም ለመግባት ፍላጎትም አለ። የተጀመሩ እንቅስቃሴዎችም በዚህ ረገድ አሉ ማለት ነው።